አሁን ሰላም ጤና ይስጥልን ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ማለት ናችሁ አለ እስከ እርሜ እስከን ሰላማችሁ እየበዛ ይሆንላችሁ። ፍቅር ደግሞ ዛሬ ምን ትላለች? በአይን ያላየው ነገር በጆሮ ያልሰማው ነገር ትልቅ ሽልማት ይጠብቀኝ ነው። ትልቅ ሽልማት ሰጣለሁ ብሎኛል። 25000 አስገቡ ብላለች። 25000 ማስገባቱ ችግር የለም። ካሁን በፊቱ ከዚህ በፊቱ ነገር አትማሪም እንዴ? ከዚህ በፊት ብሩካ አንዴ ዱባይ ወስደታሉ ያለ አንዴ ደሞ አይቂ ዳር ወስደ አንዴ ደሞ ወንዝ ዳር ወስደ አንዴ ደሞ መጫጫ ቦታ ይወስደ አንዴ ደሞ ኮልኮሌ መኪና የሰው ኮልኮሌ ታክሲ አምጥቶ እየሰጠ ህይወትሽን በጠበጠ አድርጎ ጭላሽ ድምጹ ጠፋ። ሁለተኛ ደግሞ ደሞ አንቺ ደሞ በትልቅ ነት መጣለች አኮራቾል አኮራቾል አኮራቾል አኮራቾል አኮራቾል አኮራቾል ብለሽ

አታስታውስም እንዴ? የሰው ነገር ንብር አትጠብቂ። ከራስሽ ሰርትሽ ለውጣሉ ብለሽ አስቢ። ከሰው የመጣ ነገር ከሰው አፍ ላይ የሚመጣ ነገር አትጠብቂ። አገኛሉ ብለሽ እንዳጠብቂ። ማገኘት አለ ማጣት አለ። ነገር ግን ከዛ ያለፈው ታሪክ አስተውይ፣ መማር አለብሽ። ተመልሰሽ ወደኋላ ማተሽ ደግሞ ሀያ ሺና ሰላሳ ሺ ገባሽ ማለት ነው። ከሶስት መቶ ከአራት መቶ ሺ በታች ወርደሽ ሀያ ሺ ና ሰላሳ ሺ ገባሽ ማለት ነው። እባክሽ ከመጀመሪያ ህይወቱን ማስታወ አለብሽ መማር አለብሽ። የሰው እጅ የመጣ ነገር አትጠብቂ። ራስሽን ቻዩ። ከሰው እጅ ለሚመጣው ነገር አትጠብቂ፣ ተስፋ አታድርጊ። ይሄ ማለት ወዳለሁ ካስቀየም ኮኝ በጣም ይቅርታ። ወድን ሰዎቼ፣ መልካም ጌታን። ካሜራ ማን ሰምታችኋል። ሰላም ሰላም፣ የኛ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን አለን። እንዴት ናችሁ? ጠፋችሁ፣ ተጠፋፈን አለን። መተናን ተከስተ እዳ0 ከገባ ነው አይን ያላየው ጆሮ ያልሰማው ትልቅ ጊፍት አለ አይደለም ካሜራማን ሰምታለን ሰላም ሰላም የእኛ ፋሚሊዎች እንዴት ናቸው እኛ በጣም ደህና ነን አለን እንዴት ናችሁ ጠፋችሁ ተጠፋፋን አለን መጥተናል ተከስተናል በድጋሚ እኛ በጣም ደህና ነን። እንዴት ናችሁ እናንተ? ዛሬ እንግዲህ ትንሽ አሪፍ አሪፍ ነገሮች እናሳልፋለን ብዬ አስባለሁ። ታዩታላችሁ፣ እናሳልፋችሁ እንጂ እያንዳንዱ ነገሮች። ሰሞኑን እንግዲህ ያሳለፍናቸው አሪፍ አሪፍ የሚባሉ ሞመንቶች ነበሩ፣ አይታችኋል። የደስታ የፌሽታ ቀን ነው ሰሞኑ፣ አረን እና እንደዛ ነበር። ደስ ሲል ነበረ፣ ድባቡም አሪፍ ነበር። ቪዲዮቹንም አይታችኋል ምናምን። ስጦታም ሲሰጠን ነበር እንዳያችሁት ስጦታዎቹን ወደ ምናምን አሪፍ ነገር ሰርተናል። ከዛም በፊት እንግዲህ አይታቸዋል ብዙ ቪዲዮዎች ነበሩ የተለቀቁ አሪፍ አሪፍ ነገሮች ነበሩ፣ ምናምን ብቻ ደስ ብሎናል። በኔም በኩል እየተደወሉ የነበሩ ስልኮች ነበሩ። አንዳንዴ ማስፈራሪያ ምናምን፣ ዛቻዎች ምናምን ነበሩ። ከየት ከማን እንደነበር አላውቅም፣ ብቻ እንደዛ እንደዛ ነገሮች ነበሩ። እነዛንም አልፈናል። ማን እንደደወለ ማን ይሁን ምን ይሁን የሚባለውን ነገር አናውቅም። እስኪ እንግዲህ ወደፊት ምናቅ ይሆናል እዛው ማስፈራሪያና ዛቻውን እዛው ይደንስበት እንደዛው ደንም እናስ ባረ ካሜራማን እና እንግዲህ ዛሬ ተከስተናል። ዛሬ የመጣንበት ጉዳይ ምን መሰላችሁ? ያው ትንሽ ሰሞኑን እናንተም አይታችኋል ና ፍቅር ጋር ባለው ነገር ምናምን። አብዛኞቻችሁ ናችሁ ደስተኞች ናችሁ፣ ሁላችሁም የኛ ፋሚሊዎች በአጠቃላይ በጣም ደስተኞች ናችሁ እና ምን ስትሉ የነበረ በኮሜንት ላይ ምናምን ሜንሽን ላይ ስታደረጉኝ፣ ለምን አታዝናናትም ለምን አትዝናኑም ለምን አትጫወጡ ፏትሉ ሚል ነገር ሰምቻለሁ፣ አይቻለሁ። እና እንግዲህ ዛሬ በቻልነው መጠን ለማዝናናት፣ ለመዝናናት፣ አሪፍ ጊዜ ለማሳለፍ ፍቅርን ከጥሪያታሉ ማለት ነው። ተቀጣጥረናል፣ ፕሮግራም ይዘናል። ታሪክ ነገር ለማሳለፍ አስብ ያለኝ ምን ምን አይነት ነገር እንደሚመቻት አይደ ማለት አላወቅኩም እኔ። ምን አይነት ነገር ማሳለፍ እንደምትወድ ምን ምን ማድረግ እንደሚያስደስታት ምናምናም ነገር እሱም ብዙም አይደለም፣ ብዙ አላውቅም። ግን ብቻ ያዝናናታል፣ ፈታ ያደርጋታል፣ አይምሮዋን ትንሽ ፍሪ ያደርገዋል ብዬ ማስበው አይነት ቦታ ቀጥሬያታለሁኝ። ታዩታላችሁ፣ በጣም ተወዱታላችሁ ብዬ አስባለሁ። እሷ ትውደደው አትውደደው እንግዲህ የምናየው ይሆናል። እንደኔ እንደኔ ግን የምትወደው ይመስለኛል። እና ዛሬ ከቀጠርኳት ትንሽ ደቂቃዎች ይሆናሉ። እሷም ትንሽ ስራ ነበራት መሰለኝ እና እሷም ሰዓቱን የተቀጣጠርንበትን ሰዓት ረዘም አድርጋብኛለች። ለምን እንደሆነ ባላቅም ማለት ነው። እና እየመጣች ነው። ዛሬ እንግዲህ አሪፍ ነገር እናሳልፋለን ብዬ አስባለሁ። ታሪ ይሄ የእናንተ ዋና ከሁሉም በላይ የእናንተ ምንም፣ ዝም በል ሊያዋርድ ነው። ምን ደህና ደህና ነገር አይልህም። እዚህ የመሰቃየት የመሰቃየት ሲሆን

ማረባኪሽ ያዝናናል። እንዛ እያለቀሽ እቺ አንቺ ብቻልሽ ካሜራማኑ እንጂ እና እኮ ቀላል አለ ደስ እንድልህ ነው ወይ ፍቅር ፈራች። ደስ እንዲለው ነው እንጂ ታቁኛላችሁ። ስንቱን የጦር ሰራዊት እንደመለስብኝ ከምን

ዛሬ የተከለከለ ብቻ የአሁኑን ግን ብዙ ሰው ሲያወራለች ስለነበር ድጋሚ መተን መጨታችን አይቀርም፣ መቼም አይቀርም፣ መምጣታችን አይቀርም። እንደዚህ ልባችን ተንጠልጥሎ አይቀርም። በጣም የሚያስተራጊም ነው ተብለናል። ግን እኔ ከአሁኑ የሚበልጥ አይመስለኝም

በጣም በጣም ከባድ ነው። ማርያምን ሁላችሁ መታችሁ እየዩት ስመጡ ጎብኙት። መመጣት ያለበት ቦታ ነው በእውነት እና ይሄ በጀማ ስትሆኑ ደግሞ በጣም ፒስ ይመስለኛል። አሪፍ ነው ይሄ ለአምስት ምናምን ስትሆኑ በቃ ፈታ ነው። እግዚአብሔርን አሁን ለሶስት እራሱ በጣም ፈታ ያልነው እና ብቻ በጣም ቤስት እና ቴንክ ዩ እኔ እኮ ሰላም